የኑሮ ጫና ለማቃለል እንዲሁም የገቢ ሁኔታችንን ለማሳደግ አብዛኞቻችን ምን አይነት ስራዎችን ልስራ፣ ምን አይነት ስራዎችን መስራት ትርፋማ ያደርጋል እያልን ስንጠይቅ ይሰማል። በርካቶችም አሁን ላይ በስፋት እየተሰሩ ያሉና አዋጭ የሆኑ የስራ ዘርፎች በአነስተኛ መነሻ ካፒታል ለመጀመር ሲያቅዱና መረጃዎችን ሲያፈላልጉ ይስተዋላል። ይሁን እንጂ በተለይም ቢዝነስ ለመጀመር የሚያስፈልገውን ገንዘብ፣ ቦታ፣ የአዋጭነት ጥናት፣ ስልጠና፣ ግብዓት እንዲሁም ሌሎች ጉዳዮችን አስቀድሞ ማወቅ አስፈላጊ በመሆኑ እነዚህን መረጃዎች በቀላሉ ማግኘት ያዳግታል። እኛም ከዚህ በመነሳት በዛሬው የገበያ ሪቪው ፕሮግራማችን በሀገራችን ኢትዮጵያ በአሁኑ ወቅት ምን አይነት የቢዝነስ አይነቶችን መስራት ትርፋማ ያደርጋል ስንል ልናስቃኛችሁ ወደናል። ሰላም ጤና ይስጥልን ውድ የገበያ ሪቪው ተከታታዮቻችን እንዴት ናችሁ? በዛሬው የቢዝነስ መሰናዷችን በ2018 ዓ ም ቢዝነስ ለመጀመር ፈልጋችሁ ምን ልስራ ብላችሁ ለተጨነቃችሁ እንዲሁም ከመደበኛ ስራችሁ ጎን ለጎን አዲስ ስራ መጀመር ለፈለጋችሁ ተከታታዮቻችን ከአርባ ሺህ ብር በታች መነሻ ካፒታል የምጀምሯቸውን ሁለት የቢዝነስ ሀሳቦችን የምናጋራችሁ ይሆናል። ፕሮግራማችንን እየተከታተላችሁ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ እንድትወዳጁን እንጋብዛለን። በኮሜንት መስጫ ሳጥን በቀጣይ እንድናስቃኛችሁ የምትፈልጓቸውን ሀሳቦች አስቀምጡልን። አብራችሁን ቆዩ። በዛሬው ፕሮግራማችን የምናቀርብላችሁ የቢዝነስ አማራጮችም ጊዜን፣ አነስተኛ ካፒታልንና አዋጭነትን ታሳቢ ያደረጉ ሲሆን ለአንድ ጊዜ ብቻ ተሽጠው ገበያ የማይቀዘቅዝባቸው፣ ገበያው ላይ ይበልጥ ተፈላጊ የሆኑ የሚመጡ ወቅታዊ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 ማሰሮ ውስጥ የተሰራውን የኢትዮጵያን ባህላዊ ቡናን ከሽኖ ደንበኞችን ለመሳብ ብሎም ይህን ትርፋማና አነስተኛ ንግድ የሚጀምሩበት በጥልቅ ከሰዎች ጋር የሚያገናኝ ቀላል ነገር ግን ትርፋማ የንግድ ስራ እየፈለጉ ከሆነ ይህ ቪዲዮ ለናንተ ነው። ይህንን ባህላዊና ጊዜ የማይሽረውን የቢዝነስ አይነት እንዴት መጀመርና ማሳደግ እንዲሁም አጉልቶ ማውጣት እንደምንችልም እንዲሁ እንመለከታለን የጀበና ቡና የኢትዮጵያዊነት መገለጫ ከሆኑ ባህሎቻችን መካከል ቀዳሚውና አንዱ ነው ቢባል ማጋነን አይሆንም። ኢትዮጵያን ስናነሳ የቡና በዓላችንም ተያይዞ የሚነሳ ነው። ይህም የማህበራዊ ትስስርን የሚያጠናክርና የእንግዳ ተቀባይነት ምልክት ነው። በሁሉም የኢትዮጵያ ማዕዘናት ያለ እረፍት ቀኑን ሙሉ ሲሸጥ የሚውለው ቡና በየትኛውን ቦታ ቢከፈትና ቢሰራ አዋጭነቱን ሳይቀንስ ቀጥለዋል። የቡና ሥነ ሥርዓቶቹ ሰዎችን ለውይይት ለሙገሳና ለመዝናናት ይስባሉ። ብዙ ሰዎች ፍጥነት ካለው ዘመናዊ የቡና መሸጫ ይልቅ የሚመርጡት ማራኪና ዝቅተኛ የሆኑ የቡና የጀበና ስፍራዎችን ነው። ይህ ማለት የጀበና ቡና ንግድ መጀመር አሁን ያለውን ባህላዊ ልማድ በማጠናከር ደንበኞችን ለመሳብ ቀላል ያደርገዋል። መሰረታዊ ነገሮችን በማሟላት እንደየ አካባቢውና እንደየመረጡት ቁሳቁስ ይህን ንግድ ለመጀመር ከ10 ሺህ እስከ 20 ሺህ ብር ድረስ መነሻ ካፒታል ያስፈልጋቸዋል። ለዚህ ቢዝነስ የሚያስፈልጉ ግብአቶች አነስተኛ የከሰል ምድጃ፣ ኤሌክትሪክ ማሞቂያ፣ ቡና፣ ከሰል፣ ሲኒ፣ መቀመጫ፣ ጀበና፣ እጣንና የምንሸጥበት አነስተኛ ቦታ ያስፈልጉናል። ለእነዚህም ወጪዎች ከ10 ሺህ እስከ 20 ሺህ ብር ድረስ ሊያስፈልጋችሁ ይችላል። በተጨማሪም ፈንዲሻና የተጠበሱ ትንሽ ተጨማሪ ምግቦችን ማቅረብም ገበያችሁን ያበረክታል። ይህ ስራ በርካቶች ተገናኝተው የሚጫወቱበት የእረፍት ጊዜያቸውን የሚያሳልፉበትም ስለሆነ ተጨማሪ እንደጠቀስናቸው ያሉ ቀላል ምግቦችንም በማቅረብ ስራውን ማስፋፋትና ገቢን ማሳደግ ይቻላል። አብዛኞቹ ቡና ሻጮች ትኩረትን የሚስቡ ቀለሞችን፣ የባህል እቃዎችን በማጀብ ልዩ ልብስ ወይም ዩኒፎርም በመልበስ የስራውን ብራንዲንግ በመፍጠር ተደራሽነታቸውን ሲያሰፉ ይስተዋላል። እነዚህ ነገሮች ትንሽ ሊመስሉ ቢችሉም፣ ነገር ግን የንግዳችሁን ማንነትና ትውስታን የሚሰጡ ናቸው። ይህም ከጊዜ ወደ ጊዜ እድገትን የሚያመጣ ነው። ያልተለመዱ ዘዴዎችን ለምሳሌነትም የመኪና ላይ ወይም ተንቀሳቃሽ ቡና በጀበና አዲስ ፈጠራን በማከል ተደራሽ መሆን ሲሆን ሌላኛው አማራጭ ደግሞ የተለያዩ ኤቨንት ወይም ድግሶች ላይ ተደራሽነትን በማስፋት ይህ ስራ ለሴቶች፣ ወጣቶች ወይም ኃላፊነቶችን በማመጣጠን ተጨማሪ ገቢ ለሚፈልግ ማንኛውም ሰው እጅግ ተመራጭና አዋጭ የቢዝነስ ቢዝነስ አይነት ነው። ቢዝነሱንም ለማሳደግ ትክክለኛውን ቦታ መምረጥ ደንበኛን ለመሳብ የሚረዳ ሲሆን ከፍተኛ የሰው ፍሰት ያለባቸው እንደየአካባቢው የታክሲ ማዕከሎችና የአውቶቡስ ስፍራዎች፣ በገበያ ስፍራዎችና አነስተኛ የንግድ ማዕከል እንዲሁም አነስተኛም ሆኖ ትልልቅ የስራ አካባቢዎች ላይ ብንጀምር ተመራጭ ያደርገዋል። በዚህ ቢዝነስ ተወዳጅነትን ከማትረፍ በተጨማሪ ተደራሽነታችን አመቺ ማድረግ ለትርፍ ስራ መክፈቻ ቁልፍ ነው። በሀገራችን በርካታ ቡና ሻጮች በገበያው ላይ አሉ። ነገር ግን ጎልቶ የሚታየው አቀራረብ፣ ንጽህና፣ የደንበኞች አገልግሎትና ወጥነት ነው። ይህም ቦታውን ንጹህና ማራኪ ከማድረግ ይጀምራል። ንጹህ ሲኒዎች ትኩስ እንዲሁም ጣም ያላቸውን ቡና በማቅረብ ደንበኞችን ማርካት ይቻላል። ይህ በእንዲህ እንዳለ ከምናቀርበው አገልግሎት በተጨማሪ ፈገግታንና ለደንበኞች ምርጫ ምስጋና ማቅረብ ከቡና ከጣም ባሻገር ለተመራጭነት እጅግ አስፈላጊና ዋነኛ ጉዳይ ነው። ይህም ቢዝነስ ስትሰሩ ስራችሁንም በተለያዩ የማህበራዊ ሚዲያ አማራጮች ማለትም በፌስቡክ፣ በቴሌግራም እና በቲክቶክ ላይ ማስተዋወቅ ይበልጥ ስራችሁ ተደራሽ ለማድረግ ያግዛችኋል። በተለይም ሰራተኞች ባሉበት አካባቢ ከሆናችሁ የእናንተ መዓዛና አቀራረብ ብቻ ሰዎችን የሚስብ በመሆኑ የቡና በጀበና ንግድ የተገደበ እንዳይሆን ያደርገዋል። በአሁኑ ሰዓት በገበያው ላይ የጀበና ቡና ከ25 እስከ 30 ብር እየተሸጠ ሲሆን በዚህ የጀበና ቡና መሸጥ ቢዝነስ ትርፋችን የሚወሰነው እንደምንሸጠው የሚወሰን ሲሆን፣ የምንሸጥበት ቦታና የደንበኛ ብዛት ወሳኝነት አለው። በተለይም ሰዎች በሚበዙበት ቦታና እንቅስቃሴ የበዛበት ስፍራ ላይ ከሆነ በዘርፉ የተሰማሩ ባለሙያዎች እንደሚገልጹት በወር ከ7 ሺ እስከ 10 ሺ ብር የተጣራ ትርፍ የሚገኝበት ሲሆን መቼም ቢሆን ገበያው የማይቀዘቅዝ ተፈላጊና እጅግ አዋጭ እንዲሁም በአነስተኛ ካፒታል የምንጀምረው የቢዝነስ አይነት ነው። ወደ ሁለተኛውና በአሁኑ ሰዓት ብትሰሩት እጅግ አዋጭና ትርፋማ የቢዝነስ አይነት ስንሸጋገር የምናገኘው የቦንዳ ልብስ መሸጥና የማከፋፈል ቢዝነስ ነው። ይህ የቢዝነስ አይነት ከጊዜ ወደ ጊዜ ተፈላጊነቱና አዋጭነቱ እየጨመረ የመጣ እጅግ አዋጭና ትርፋማ የቢዝነስ አይነት ነው። በተለይም በአሁኑ ሰዓት አብዛኛው የማህበረሰብ ክፍል ከዋጋ ከጥራትና ከአቅርቦት አንጻር የቦንዳ ልብሶችን ተመራጭ እያደረገ ያለ ሲሆን ለልጆች፣ ለወንዶች እንዲሁም ለሴቶች የሚፈለገውን ያክል ጥራት ያለው ልብስ ለማግኘት ተመራጭ ሆኖ ቀጥለዋል። በቦንዳ መሸጫ ሱቆች ውስጥ ሌሎች ቦታዎች ላይ የማይገኙ ትኩረትን የሚስቡ እንዲሁም የተለዩ ልብሶች በብዛት ይሸጣሉ። በተለይም በአሁኑ ወቅት ካለው የኑሮ ውድነት አንጻር ሁሉም ሰው ባለው አቅም የሚፈልጋቸውን ልብሶች፣ ጫማዎችና ቦርሳዎችንም ጭምር ለመግዛት ወደ እነዚህ የቦንዳ ልብስ መሸጫ ቤቶች ያቀናል። እነዚህ አልባሳቶች በውጭ ሀገር ለትንሽ ጊዜ ተደርገው ወይም ተለብሰው በጣቃ ወደ ሀገር ቤት የሚገቡ ልብሶች ናቸው። በዚህም ከህፃናት ጀምሮ የወንዶችና የሴቶች አልባሳት፣ ቦርሳዎችና ጫማዎችን ጨምሮ ሌሎች በርካታ ቁሳቁሶችን ያጠቃልላል። እነዚህ አልባሳቶች በገበያው ላይ በጣም ቅናት ሲሆኑ በትንሹ ከ20 ሺህ ብር እስከ 40 ሺህ ብር መነሻ ካፒታል ሙሉ ጣቃ ልብስ መግዛትና ቢዝነሱን በቀላሉ መጀመር ይቻላል። እነዚህ የልብስ አይነቶችም አዲስ አበባ ለምትገኙ በአጸና ተራ ኮልፌና አስኳ አካባቢ በብዛትና በአማራጭ ከህፃናት አልባሳት ጀምሮ የሴቶችንም የወንዶችንም አልባሳትን በተጨማሪ በገበያው ላይ ማግኘት ይቻላል። በተጨማሪም በጻቃ ተደርገው ከሚመጡ ልብሶች ውስጥም ሹራብ፣ ቀሚስ፣ ሱሪ፣ ሸሚዝና ሌሎች መሰል የልብስ አይነቶች ይገኙበታል። እነዚህን የቦንደ አልባሳቶች ስንገዛቸው በብዛት ዋጋ ሆነ በፍሬ ስንሸጣቸው ቢያንስ ከአንድ ልብስ ከ150 እስከ 250 ብር ድረስ ትርፍ ማግኘት እንችላለን። የቦንዳ ልብስ ከግማሽ በላይ የሚሆኑ ፑቲክ ቤቶች ልብሳቸውን የሚገዙት ከውጪ በካርጎ ከሚመጡ ልብሶች ነው፣ በተለምዶ አጠራር ከቦንዳ ማለት ነው። በመሆኑም እነዚህ አልባሳቶች በጣም ቅናሽ ከመሆናቸው የተነሳ በጅምላ ተገዝተው ታጽበው ተተኩሰው ወደ ፑቲክ ቤት ገብተው አሻንጉሊት ላይ ተሰቅለው ለገበያ ይቀርባሉ። ለአብነትም አንድ ጃኬት በ900 ብር ብናሰላው ራሱን ልብሱም ቡቲክ ላይ እስከ 2ሺህ ብር ድረስ ሊሸጥ ይችላል። ይህም ስራ በማህበራዊ ሚዲያዎች ልብሶችን በማስተዋወቅ በመሸጥ እንዲሁም ትንሽዬ ቤት ተከራይተን መጀመር የምንችለው እጅግ አዋጭና መቼም ቢሆን የገበያ ፍላጎቱ የማይቀዘቅዝ የቢዝነስ አይነት ነው። ይህ ስራ ማንኛውም ሰው ሊሰራው የሚችለው ሲሆን በዋናነትም ከሰዎች ጋር መግባባትና በደንብ ስለ እቃው ዘርዘር ያለ መረጃ ሊኖራችሁ ይገባል። በዘርፉ የተሰማሩ ሰዎች እንደሚገልጹት ስራውን በደንብ መስራትና መቀላቀል ከቻልን በትንሹ በወር ከሀያ ሺ ብር በላይ የተጣራ ትርፍ ማግኘት እንችላለን። የተወደዳችሁ ውድ የገበያ ሪቪው ተከታታዮቻችን በዛሬው የቢዝነስ ፕሮግራማችን ብትሰሩት በአጭር ጊዜ ውስጥ ትርፋ ልትሆኑበት የምችሉትን የቢዝነስ አይነት አዋጭነት፣ የሚያስፈልገውን የመነሻ ካፒታል መጠን እንዲሁም ለስራዎቹ የሚያስፈልጉ ግብዓቶችንና ሌሎች ተያያዥ ሀሳቦችን እያጋራናችሁ ቆይታ ያደረግን። በቀጣይ እንድንሰራላችሁ የምትፈልጉት የቢዝነስ ሀሳቦች ካለ ኮሜንት ሴክሽን ላይ አስቀምጡልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች የቢዝነስ መረጃዎች እስከምንገናኝ ድረስ መልካም ጊዜ እንዲውልላችሁ ተመኘን።